ችን በያላችሁበት ድረስ ውዴ ፕሮግራማችን ተከታታዮች እነሆ የእምዬ ውለታ ፕሮግራማችንን ይዘንላችሁ ቀርበናል። የዛሬ እንግዳችን ወጣት ናት። የሰባትና የሶስት ዓመት ሁለት ወንድና ሴት ልጆችንም ወልዳለች። ነገር ግን ሁለቱም ልጆቿ የጤና እክል አለባቸው። የሰባት ዓመት ልጇ መቆም መራመድ ማየት እንዲሁም መናገር አይችልም። ሁለተኛዋም ዕድሜዋ ሶስት ዓመት ቢሆናትም መንቀሳቀስ፣ መናገር አትችልም።

ሰጠኝ በጸበል ቦታ ምንጓለላለሁ። ሕክምና ማሳከሚያ የለኝ። የምበለው ራሱ አንድ ቀን ስንበላ አንድ ቀን እንድ ነው ስናድር፣ አብዛኛው ዝም ብለን ነው ምናል እና ሲበሉ ዝም ብሎ ይተኛሉ። ደግሞ ተራባቸው ደግሞ መንጫጫት ነው። እንግዳችን አንደኛዋን በጀርባዋ ሌላኛውን በጎኗ ይዛ ከዛሬ ነገ ጤናቸው ይስተካከላል በማለት አይን አይናቸውን ታያለች። ልጆቿን ይዛ ሰርታ መብላትም ስላልቻለች ረሃቡ ከልጆቿ ጤና ማጣት ጋር ተዳምሮ በጣም ማጎሳቁሏታል። እኛም ለጸበል በመጣችበት በባህር ዳር ከተማ ስናገኛት ሰዋወጣ ወጣ ጦ ባመቻቸላት ለአንድ ቀን የሚሆን የማደሪያ ቦታ ፊቷ ላይ ሐዘንና ችግር ይነበባል። ትልቁ ልጇ አልጋ ላይ ሆኖ ሹራቡን ያኝካል። ትንሿም የተቀደደ ልብስ ለብሳ የእናቷን ጡት ለመጥባት ትታገላለች ከእናቷ ጡት ግን ወተት ያገኘች አትመስልም። በሚያሳዝን መልኩ የእናቷን ጡት ያዝ ለቀቅ በማድረግ ታለቅሳለች። እናትና ልጅን በዚህ መልኩ እንደማየት ከባድ ነገር የለም። ለማንኛውም እንግዳችን እንዴት ነው እነዚህን ልጆች እያሳደገች ያለችው የሚለውን አጫውታናለች። የፕሮግራሙ አዘጋጅ መቅደስ ሃይማኖት ነኝ። አብራችሁን ቆዩ። ወጣት ስለእናት ታዘብ ትባላለች። ኗሪነቷ ቋሪት ወረዳ ነው። ገና የእናትን ፍቅር በቅጡ ሳታጣጠመው ወላጅናቷን በሞት አጣች። በዛን ጊዜ ስለ እናት ኑሮን ለማሸነፍ ወደ ባንቦክ ተጉዛ ሰው ቤት ተቀጥራ መስራት ጀመረች። በስራ ላይ እንዳለች የልጆቿን አባት ተዋውቃም ወደ ትዳር ገባች። ሰሊጥና ኩሪ ያመረቱ ኑሯቸውንም ቀጠሉ። ነገር ግን ኑሯቸውን ባምቡክ ላይ መቀጠል ስላልቻሉ ወደ ትውልድ ከተማቸው ቋሪት ይመለሳሉ። ስለእናት የመጀመሪያ ልጇንም ትጸንሳለች። በእርግዝና ጊዜዋም ክትትል ስታደርግ እንደነበር ትናገራለች። እንዳረገዝኩት በጣም ክትትል መከታተል ነበር። በቃ ደህና ነው ነው የሚሄዱ ጽንሱ። ከዛ ስወልድ ደግሞ እንደዚህ ምጤማ በጣም ረዝሞ ነበረ። ሁለት ቀን ሶስት ቀን እያማትኩን ነው የወለድ። ምንም ልቅሶም የለ የለም የለ፣ ዝም ብሎ ነው እንትን የሚሉ። በሕክምና ነው የወለድሽው? አዎ በሕክምና ነው። እናት፣ ስለ እናት ዘጠኝ ወር በሆዷ ተሸክማ እንደሰማችኋት፣ ለረጅም ሰዓት ሳምጣ የወለደችውን ልጅ ግን እንዳሰበችው ቶሎ አቅፋ ማጥባት አልቻለችም። ወደ አሁን እንደወለድኩት ሙቀት ቤት ተላኩኝ። ሙቀት ቤት ገባ ከዚያ መጨረሻ ማልቀስ የለም ምን ነገር የለ ዝም ብሎ ከኒናም መርፌ ምናምን ልጁን እንትን አሉ። ሲሄድ እንግዲህ በቅቶታል ምናምን አሉ። ከዛን ጀምሮ በቃ እንደ ባዘዘንት እንዳለ ነው የቀረ። ጡትሽን ስ ይጠባ ነበር? አይ ብዙም አይስም ነበር። ኋላ እየቆየ ይጠባ ጀመረ። የአራስነት ጊዜዋን በህክምና ቦታ ጨርሳ ልጇን ወደ ቤት ይዛ ብትገባም ልጇ ግን የተስተካከለ እድገትን ማሳየት አልቻለም። እዛ መጨረሻ እየቆየ አይኑ ማያየም ነበር ምንም በቃ፣ ማይጓዙ መጸዳዳታችንም ደሞ እንደገና ስሩን እንትን ስከላው ደሞ እንዳለ ጨርቁ ደሞ እንትን ይልብኛል። ደሞ ከወለድሽ በኋላ ምን እየሰራሽ ነበር? ምታሳድጊ ቀደማ ኩሪና ሰው ነበር ምናዘምር። ከዛም በኋላማ ቤት የተገባ በኋላ ጸበል ቦታ ነው ምዞር እንጂ ቤት ተቀምጫ አላውቅም። እናት ስለ እናት የልጇ ጤና እንዲስተካከል እየለፋች ባለችበት ጊዜ ሁለተኛ መፀነሷን ትሰማለች። በዛን ጊዜ ባለቤቷ ጥሏት እንደሄደም ትናገራለች። ባለቤት የማ ጥሎ ይሄደ? ለምን ጥሎሽ ሄደ? አይ በሽተኛ ሲሆኑ እንግዲህ ልጆች አይጠቅሙኝም እንግዲህ እሷም ሰርታ አታበላኝም ብሎ ተነስቶ ወደ ጥሎ ይሄደ። አቢና ዝጌ ነፍሰ ጡር እንዳለ ዝም ብሎ ጥሎ ይሄደ። አሁን እሱ እስከዛ ድረስ አብራችሁ ቆይታችኋል። እስከዛ ስሱ እያገዘሽ ነው የቆየሽ እንዳያግዘኛል ብራ ላይ ሸቀል ዛኔን ጥሎ ሄዶ ሸቀል የሚያመጣና ይሰጠኛል ያን በላ ነበር። ከዚያ በወዴ ሲቀር ተነስቶ ወደ ከዛ በዛ ስልክ ራሱ ደውሎልኝ አያውቅም። የማውቀውን ሲም ራሱ ሰብሮ ነው የጣለው። ሲጀመር እንዲያውም ምንም ነገር አይዞሽ የሚል ራሱ የለም። በቃ እነዚህ ልጆች ምንም ነገር የሚረዳ ሰው

እንዳየናቸው ባባ ነው። ግን አሁን ግን ለምደናቸው ምን አይመስልም። ግን ለአዲስ ኑሩ ሰው ግን ላያቸው በጣም ነው የሚያባቡ ማርያምንም ሬሳ ንግሪስ ይከብዳል። የድራሬ ነሱ እንኳን ለሰው ልጅ ቀርቶ በጣም ይከብዳል። በመጀመሪያ ልጇ የጤና ችግር ምክንያት እናት ስለ እናት ስቃይ ላይ እንዳለች ሁለተኛ ልጇንም ስትወልድ ችግር አጋጠማት። ስወልዳት ራሱ እንዳልሆነ ሆና ተወለደች። ያም የነበር ከተወለደ በኋላ በጣም እንደዚሁም ልቅሶ የለም ምንም የለ እንደዚሁ ናዝም ብላ፣ ከዛ እየቆየ እግሯ ለካ ትንዋል ራሱ አንዳይኗ ምናምና፣ ሐኪሞች ምን አሉሽ ስሚጣ እስከ ተወለደች በኋላ አይ ተፈርቁ ምናምን ነው የሚሉኝ ሐኪሞች። አሁን ደግም የማላስመረመርኳቸው ከፍተኛ ሐኪም ማላስመረመርኳቸው ብር ያለለ ሆኖ በቃ በምን ንትለ እሱ ከሄደ በኋላ እነዚህም ሁለት ልጆች ይዘሽ፣ አንቺስ ህይወትሽ እንዴት ቀጠለ? ምን እየሰራሽ ማስተዳደር ጀመርሽ ልጆች? እኔማ ጸበል ቦታ ነው አብዛኛው የምኖር። እንዲያ ሰው ያተረፈውን ይሰጠኛል፣ ያችን እበላለሁ። አሁን ደግሞ ሰው እየሰለቸኝ ሄደ እንጂ በጸበል ቦታ እንደገና ደግሞ ሰውም ሲሰጠ ይበላል፣ ካልሰጠ ደግሞ ሽፍና ርግያቸው ስተኛ ያው እያለቀሱ እያሉ ያራሉ። የለኝ ምንም የለኝ ምን አባት ይብኝ ራሱ ላሳድጋቸው ላኖራቸው። ጭንቅንቅ ያለ እና ግባሰኝ ሄደ። ይህኛውን ደግሞ አሁን በቅፌል ሊዘው ስል አልችባልኩ በቃችን በጃርበ ይ በቃ አልችላቸዋል እቺ ነው የወጃር በ ይሄን በቅፌ ነው የሚይዛቸው። እና በቅፌ ሲይዘው በቃ አልችለዋል። ሳንቲም ምናምን ሊፈልግ ስል በቃ አልችለዋል። በቃ ቀጭንቅ መሆነው ነው። እንደውም ግራው የገባኝ እየቆየ እየባሰኝ ነው እንጂ እየተሻለ አይድም። በቃ እየባሰኝ ነው የሄደው። ዘመድ ጎረቤት የሚያግዝሽ ስ የለም? ቀደም ረዱ ነበር ግን አሁን ሰለቸኝ እ ውጨትም እያዋጡ እንደገና በቃ ሁለመናውን እያዋጡ የቤት ክራይ አስር አስር ብርም ሆነ ከሀያ ሀያ ብርም ሆነ እያወጡ ይረዱ ነበር፣ ግን አሁን በዛባቸው ሞተውኝ ራሱ በአንዱ ቤት አራለሁ አንዱ ደግሞ ሲሰለቸኝ ያለ እነዚህ ልጆች እዛ ምን ይላሉ። አንዱ የጎረጥ ሲያየኝ አንዱ ደስ ሲለው እዚያ ም በቃ እጠጋለሁ ያው ያጃት በሁሉ እጀደነገጠ ምንም እያለ በጣም ይረዳዳት ነበር። አሁን ግን እየሰለሽታት ምናምን ስለሆነ ብዙም አይደለም እንደት ደ በጣም እየተጎዳይባ ሳሴት ግን እንዳየናት ስለምንደነግጥ በቃ እየሰማ ምናለን እያወጣጣ ያመጣላት ነበር። አሁን ግን ብዙም ተላ ብሏጣን ሁሉም ለመዳካ ምክንያቱ እናት ስለ እናት የጤና ችግር ያለባቸውን ልጆች ይዛ ስትንቀሳቀስ የተመለከቱ አንዳንዶች አይዞሽ ሲሏት ያልተረዱት ደግሞ በእሷ ችግር የመጣ እየመሰላቸው ሲሜቷን የሚጎዱ ቃላትን ተናግረው እንደሚያልፎም ትገልጻለች። ያለ ዝም ነው በቃ እንዲዚ አርጋ የሰጣት ምን መርፌ ብትወጋ በዚህ ላይ ደግሞ ተወለደች ምን የራሷ ጊዜ ነው ነው የሚለኝ እንጂ ሰው የሚያዝንልኝ የለም። እየተጠገፋቸው ራሷ አይነካቸውም ራሱ ሽንታቸውም ቆሻሻቸውም እንትን ስለሚሉ የሚነካቸው የለም። ስጀመር ሚዝልይ የለም

በቃ እንዳይረጋት ነው ምንትን የምንልላት እ ጌታ ንሰማ የተሸማቀጠ ሰው ጋራ ስጠጋ እንሸታለሁ እንትላለች። ልጆቹን ያየ ቅር ይላቸው አንትላለች። በጣም በጣም ሰቅቃ ምናምን ነው የምትኖር። ከባለቤትሽ ጋር ስትኖሪ እንግዲህ ቤት ምናምን ባይኖራችሁም መተዳደሪያ ነበራችሁ። እሱ እየሰራ ያስተዳድራችሁ ነበር። ስትለያዩ ሲሄድስ እንዲያው ትቶት የሄደ ነገር የለም ወይ? አንቺ ምንም ነገር የለው። ልጁም ገና ወጣት ነው ስጀመር የለን ምናምን፣ መሬትም የለው ምንም የለም እና ምንም ነገር በበራ ነው እንጂ እንደዚህ መሬት ምናምን አልተቆረጠለትም። የለም። እናት ስለ እናት ልጆቿን በማሳደግ ሂደት ውስጥም ብዙ ፈተናዎች እንደሚገጥሟት ትናገራለች። ፈተናው በጣም አስቸጋሪ ነው። አንደኛ የቤት ኪራይ የለኝም፣ ሁለተኛ ደግሞ የምበላው የምጠጣው የለኝም። በቃ እንደዚሁ እየዞርኩ ልጆችም በጣም ተጎዱብኝ። ራሱ እግዚአብሔር የሰጠኝ ልጆች በጣም ተጎዱብኝ። ማን ሰርቶ ያብላን? ቤተሰብ አይቼ ሽታጣ ነው። ባለቤትም ጥሎኛ፣ ደምን ምን አባት ያደርጋለሁ። ከዚ በላ ችግር እንዴት አባት ነው አሁን ያገኘውሽ ባህር ዳር ከተማ መጠሽ ነው። እንዴት መጣሽ ወደ ባህር ዳር? ባህሪ ተነስቼ ጸበል ቦታ አርኩ። ጸበል ቦታ ስሄድ ሲርባቸው ሲጠማቸው ሲብላሉ ጊዜ አሁን ሰው ነበረ እዚያ የሚገድፈኝ ያን ትርፍ ትርፉን የሚሰጠኝ። ከዛ ሲርባቸው ሲጠማቸው ዝም ብዬ በቃ ሰው አንቺ እዚያ ሂጂ እና ጠይቂ ምናምን ሲለኝ ተነስቼ መጣሁ እና ስመጣ በቃ ተኪሻቸው የሚጃወጡ እንዳሄድ ዳቦ ሻይ ይሰጡኝ ስሜ ፀሐይ ይባላለሁ። ስራ ቦታ ያው ባህር ዳር ነው፣ መናኸሪያ አካባቢ ነው ምሰራ። ልክ እንዳየኋትኝ ከምንም በላይ በቃ አሳዝነውኛ። ልጆቹ እኔ ንባይም ራሱ መጧል ሳያቸው እግዚአብሔር በቃ ሳያት መጀመሪያ በጣም ስልሽ ታቅፋት ምናምን ነበረ ምንም እንትን አላልኩም። ደህና ልጅ አደለች ምናምን አልሁ። ልጅቷ ሳያት ሰውነቷ ምናምን እንደዚህ እንዴት ሆነ ብዬ ከዛ የዛኔ እዚህ ጋር መተኛቱን ደሞ አላየሁም። ከዛ እንደዚህ እንደዚህ ታመውብኝ ምናምን ሁለቶችን ስታሳይን ከዛ እኔም በቃ አዘንሁ። እግዚአብሔርን ባለን ነገር እኛ ስናገኛት አልጋ ምናምን አትያዝናት፣ ያው እንደዚህ ሆነሽ ሸደሪ ምናምን ብለን ተባብረናታል። ልጆቿ በቃ ከምንም በላይ ለመብላትና ለመጠጣት እንኳ ቢፈልጉ ምንም የሚሰጣቸው ነገር የለም። ያሳዝኑኛል፣ ያሳዝናሉ፣ ያለቅሳሉ። በቃ እሷ ደግሞ ሻይም ሆነ የሆነ የተገኘውን ዳቦ ምናምን ነገር ለመስጠት የላትማ ስለሌላት፣ በጣም ልጆች በጣም ከምንም በላይ ነው የሚያሳዝኑኝ። ከአንድም ልጅ ሁለት ልጅ እንደዚህ መሆን ደግሞ። እኔ እግዚአብሔር አንዳንዴ በጣም ከባዱን ሲያመጣው ምንም አይቻል ነገር የለም። በጣም ነው የሚያሳዝኑ። ቢያንስ አንዷ ራሱ ደህና ብትሆንለት ደስ ይል ነበረ። ሚጣ አሁን እያለቀሰች ነው። ጡት እየሰጠሻትም እምቢ አለች። ምን ሆና ነው? አይ ጡት የሌለው ሆኖ ነው ነው ምን ሰጠሁት ይበላል፣ ካልሰጠሁት ዝም ብሎ እንዲ ፎጣውንም ጨርቁንም እያላመጠ ነው የሚውል። ጨርቁን ነው እንደዚሁ የሚያላምጥ። እንደገና ደግሞ ታሳጣውት ምግብ ያን ይበላል እንጂ የለም ለጥ ነው። ምን አባት ይላርግን እንግዲህ እግዚአብሔር ይሰጠኝን ምን ማረግ ይችላል። ሰላማት ያለባት ችግር ነው ስለማሳደግ ሁለቶችም ደስተኛ ስለሆኑ በቃነ። ስለማሳደግ እሷን በጣም ተጨቁና ነው የምትለውን በቃ ያለውን ሰፈሩን ጎረቤቱን በጣም ለሰ ያያት ሁለቶችም ምህ መጀመሪያውም ልጁ አያወራ ይንቀሳቀስ ብናይል ምንም ያሳዝን አካሉ በቃ ምንም ኖርማሊ ዝም ብሎ ማየት ብቻ ነው ሴቷም እንደዚሁ ምንም አትንቀሳቀስም አትጎለትም ምንም አትልም እሷን ሁለቱ ይን ይዛ ነው የምትኖረው በቃ ባዶ ቤት ውስጥ ነው የምትኖረው። ልብስና ጫማ የሚያዝንላት ሰው እንደሚሰጣት ነው የነገረችኝ። የመንግስት ማስረክብ እያለኝ ነው ሰው አለች፣ ግን እኔ ልቤ ስላልቻለ መስጠት ማስረከብ አልፈልግም። እግዚአብሔር እኔ ጋር ሆኖ እንዳደረገ እያድርገን በቃ እኔ ጋር አንተ ማለት አለባቸው ላ ያለኝ ውጣውረዱ ከባድ ነውና፣ ይህን ያዩ ሰዎች ልጆቿን ለድርጅት እንድትሰጥ ቢመክሯትም እናት ስለ እናት ግን ልጆቿን መልቀቅ

እንደገና አሁን ደግሞ መጣ ይልም ሁለት ሁለታይም ደግሞ የሚያይ ይመስልና አያይም ጭራሽ አያይም። ያው ያይም እንዲሁ ቃ ዙሮ እንደ ምናምን ይጥለዋል። ሰባት አመቱ ነው ብለሽኝ በጣም ትንሽ ልጅ ነው። የሶስት አመት ነው የሚመስለው ሳየው እና ወደ ሕክምና ቦታ ሳልሄድ ሽሞ ሕክምና አልተከታተል ሽሞ አይ ሕክምናማ ገንዘብ የለኝም እንኳን እንትን ሕክምና መወስድበት ምበላው ምጠጣውም የለኝም ስጀመር ስለዚህ አልወሰድሽም አልወሰድኩት አንድ አይኗም አያይም እንደገና በቃ ውስጥ ለውስጥ መሰንሰን እንደገና እግሯ ሁለት እግሯ ሁላ ዝሞ የጦረ ነው በግድ ሳዝላት ራሱ እንደዚህ ነው የሚዞርብኝ እንደዚህ አግድሞ ነው የሚሄድ እንጂ እንትን አይልም እጇም መያዝ አይችልም አቢም መያዝ አይችልም በእጃቸው መያዝ አይችሉም ምንም እጃቸው አይጨብጥም የለም አይጨብጥም ምንም ነገር በእጃቸው የማይዙም በእጃቸው የማይበሉም፣ መንቀሳቀሱ እኔ ነው። የማጎርሳቸውም እኔ። ታበላዋቸው ይበላሉ፣ ታላበላዋቸው ዝም ይውላሉ። ሁለቶችም ጉዳት ያለባቸው ልጆች ይዘሻል ና እንዴት ነው የምትንከባከቢያቸው? እኔማ በቃ ሳገኝ ያን መጀመሪያ አበላ ና ደሞ እሷን ደሞ ያችኛይትን ደሞ አበላት አለው ደሞ ያን አስተኝቼ ደግሞ ያችን አበራለሁ ጸበል ቦታ ራሱ ዘድ ያችን አስጠምቄ ያን አስተኛለሁ። ያን አስጠምቄ ደግሞ ኩንታሊዝና ዚያ ዳር ላይ አስጠኛቸዋለሁ። ጤናቸው እንዲመለስ ምን ምን አይነት ጥረቶችን አድርገሻል? አይኔማ ሽቱን ራ ጠበል የሚባለው ወስጃቸዋለሁ

ሳጌ ትራንስፖርትም ሆነ ምንም ሆነ በቃ ይጀለመር ነው። አሳቢ ደግሞ ዘመዶች ስታ የሚጠሉ ድሮ ስታ አንዱ አንዱ ላይ እየተደረጉ። እናት ስለ እናት በልጆቿ የጤና ችግር ምክንያት ሰርታ መብላት ባለመቻሏ በችግር ውስጥ ትገኛለች። በጣም እየተቸጋገርኩ ነው ያለው

እና በጣም ችግርተኛ ናት። እንደዚ በጣም ይካሄዳል። እንደ እኛ ለምደና ታሆናሁን የማይፈላችላልናት ግን ለአዲሱ ሰው ለማየት በጣም ነሚሳት ንግድ በጣም እየራበኝ እየጠጠማኝ፣ በቃ እንዳልጥላቸው ልጆችን እንደት አድርጌ የወለድ ኳቸው ናቸው እኔ በቃ ግራው ገብቶኝ ነው ተቀምጨ ግን አሁን በጣም ራብ እናንተ ሰው ቤት በቃ ማደሩ መዋሉ ራሱ በጣም እየባሰኝ ነው ያለ። ጀመር ማረፊያ ቤት ስለሌለኝ በቃ እየባሰኝ ነው ያለ ምግብማ እንደዚህ ሰው የነፍስ ሲል ይሰጣቸዋል። ታሰጣቸው ዝም ብለው እንደዚሁ ናቸው። እያለቀሱ ነው እየተብላሉ ቁጭ ነው። አንዳንድ ቀን ህይወት የላጠፋ ስብና፣ አንዳንድ ቀን ደግሞ እንደዚህ ሰው በቃ ድውቄትም ሆነ ምንም ሆነ ያችን አጓጦ ሲሰጠች ደግሞ በጣም ደስ ይለኛል። ሆዳቸው ሲሞላ ልጆችም ሆነ እኔም ሆነ ስጠግብ በቃ አላስበውም የነገ ደግሞ ነገ ደግሞ ሲርበኝ ደግሞ በጣም ይጨናነቅብኛል ጭንቅላት ወላ ደሞ ሰውም መራዝንልኝ እንደዚህ ምናምን ሲል በጣም እንዲያው ሲርበኝም እንደዚህ ማያውቁ የእኔ ጓደኞች እራሱ አንዳንድ ቀን እንጀራ ምናምን ሲሰጡ፣ እኔም እኮ እንደዚህ ባለቤት ሆን ነበረ እንደዚህ እያልኩ እያስብ ነበር። እንዲያውም በራሴ ህይወት የላጠፋ ለወደፊት ስ እንዲሁ ምንድን ነው የምታስቢው? አይ እኔማ ይሳካል። በቃ ሰውን ቢያግዜ በቃ ልጆችን እያጣጠኩ ሽፍና ርገዣ ወይም የሆነች ቤት ባገኝ እንደገና፣ አሁን ደግሞ ሱቅ ከፍቻ ልጆችን እያጣጠኩ እነሱን አስተኝቼ ጭንቅላት ይረጋጋል ብዬ ነበር። ማሰብን ማባገኝ ተኝቼ ሆነ ተቀምጬ እንደዚያ ነው ካሳይ፣ በህክምናም ሆነ በምን ሆነ

ይጠ ሰው ትንሹ በቃ ያለውን ነገር ቢያግዛት ደስ ይለኛል። ልጆችንም እሷንም ባለው ነገር መረዳት አለባት። አይደለም በቃ ወደለም ሁለት ልጅ እንደዚህ ሁኖ አንድ ልጅም ጤነኛ ልጅም ተይዞ ካለ ምንም ነገር ሰው መኖር ስለማይችል ያለውን ነገር እርዳታ ግዳፍ ቢደረግላት ደስ ይለኛል። እናት ስለ እናት መናገር መቆም መንቀሳቀስ የማይችሉ የሰባትና የሶስት ዓመት ልጆቿን ይዛ መስራትም ስላልቻለች ከባድ ችግር ውስጥ ናትና አግዙኝ ትላለች።

ሁለት አይኑ ማይ እንደዚህ አድርጌ ግፍና አድርጌ ያስኳቸው እስከዛሬ ድረስ ሰባት አመት ነው። እንዲህም ዛሬ በ24 አመት ነው እንደዚሁኝ በወጣት እድሜ ነው። ዛሬ እንደዚሁኝ ተሰንክሬ ወደኩ ጸበል ቦታ ወስጃቸው እንዳለ ስንቅ መግዣ የለኝም። አክምና እንዳልወስዳቸው ምንም ብር የለኝም። አሁን ምን አባቴ ግራው ገብታኝ እንደው እኔም ተጨናነኩ። እንዲ ረዥም ከብዳል እንኳን ሁለት በቃ ሁለት በሽተኛ ልጅ ሰው ወዲያው አርግዞ ወዲያው ወልዶ ወዲያው ሲያድግልት በቃ መቅናት ራሱ። እኔ ግን ሁለዚህም እመጫ በቃ ሽንታቸው እንዳለን ጦር ጦር ነው ራሱ ሸንት ያን ሳዝል የዚያ ሽንት ይህ ደግሞ እንትስል ደግሞ በጃርባይ ላይ ደግሞ ሲፈልግ ደግሞ እዚያው አካካ ይልብኛል በቃ በሳሙና ራሱ አጥቢ አላውቅም እምዬ በባዶ ነው። እንዳሁን እናትነት ትልቅ ጸጋ እንዲሁም ትልቅ ኃላፊነት ነው። ልጅ ተወልዶ ጤነኛ ሆኖ አድጎ ለቁም ነገር ደርሶ ሲታይ እጅግ አስደሳች ነው። በተቃራኒው ደግሞ ደስታ ሊታይበት የተወለደ ልጅ በጤና ችግር ምክንያት ተጎድቶ ከእኩዮቹ ሲያንስ የእናትን ልብ ይሰብራል። የዛሬዋ እንግዳችን እናት ስለእናት ሰባት ዓመት የሞላው ልጇ መቆም መራመድ ማየትና መናገር የማይችል የሶስት ዓመት ልጇም በተመሳሳይ መቆም መራመድና መናገር ባለመቻላቸው ሁለት የጤና ችግር ያለባቸውን ልጆች ይዛ እንደሰማችኋት በከባድ ችግር ውስጥ ትገኛለች። ረዳት ኖሯት እንኳን የእናት ፍቅር እየሰጠች ልጆቿን መንከባከብ አልቻለችም። የምትመግባቸውና የምታለብሳቸው በማጣቷ ከጤናቸው ችግር በላይ ተርበው ማየት እጅግ እያንሰፈሰፋት ይገኛል። የሕክምና አገልግሎት አግኝተው ጤናቸው እንዲስተካከልም ምኞቷ ቢሆንም ማሳከሚያ ገንዘብ ትልቅ ጥያቄዋ ነው። አዎ በየአካባቢያችን ለልጅ ሲሉ ብዙ መስዋዕትነትን እየከፈሉ የሚገኙ ብዙ እናቶች አሉ። እነዚህን እናቶች መርዳትና ማገዝ ደግሞ ትልቅ የህሊና እርካታን የሚሰጥ ተግባር ነው። እናት ስለ እናት ለልጆቿ ስትል የከፈለችውን መስዋዕትነት፣ እያለፈችበት የምትገኘውን ውጣ ውረድ ከአንደበቷ ሰምተናል። እንኳን ሁለት አንድ የጤና ችግር ያለበትን ልጅ ካላጋዥ ማሳደግ ከባድ እንደሆነ ሁላችንም እናውቃለን። እናም ተደራራቢ የጤና ችግር ያለባቸው ልጆች በችግር ውስጥ ሆና የምታሳድገውን እናት ስለ እናትን ለልጆቿ ህክምና በማመቻቸት ወይንም የዕለት ችግሯን የምትፈታበት የገንዘብ ድጋፍ ማድረግ የምትፈልጉ ካላችሁ በ0918 47 21 18 እደግመዋለሁ። በ0918 47 21 18 ደውላችሁ ማግኘት ወይንም 1494 61 909 እደግመዋለሁ። 1494 61 909 ስለእናት ታዘብ በሚል የንግድ ባንክ የሒሳብ ቁጥር የገንዘብ ድጋፍ ማድረግ ትችላላችሁ። እናትን መርዳት ትውልድን ማስቀጠል ነው ነውና እንደዚህ አይነት ለልጅ ሲሉ መስዋዕትነትን እየከፈሉ የሚገኙ እናቶችን አይዟችሁን ብላቸው መልእክታችን ነው። የፕሮግራም አዘጋጅና አቅራቢ መቅደስ ሃይማኖት ነበርኩ። ክብር ለእናቶቻችን።